ሰላም ጤና ይስጥልኝ ውድ ተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ። የበያላችሁበት በእዳኒ ያልተሳካው እርቅ በሩ ፅጌ ሊሳካ መስመር መስመር እየያዘ ነው ማለት ነው። ያው በነገራችን ላይ ሁላችንም እናቃለን የአብርሽና የሩታ ወዳጅ የሆንን በሩታና በአብርሽ መሀል የተፈጠሩ ችግሮችን፣ ክፍተቶችን እንዲሁም የትዳር መናጋት ይባላል። ይሄ ማለት ነው ከባድ ነው እና ሁላችንም እናውቃለን። ነገር ግን ይሄ ከባድ ችግር ለብዙ ወራቶች አልፈታም አልስተካከልም ብሎ ነበረ። ፅጌ ግን ስማርት ነች የምር። በዚህ አጋጣሚ በጣም አደነኳትኝ። በነገራችን ላይ ፅጌ ጥሩ ስራ ሰሪ እናሞጋሻለን። ያልሆነ ነገር ደግሞ ስታደርጊ፣ ይሄ ተንኮል ተንኮል ባብርሽም ሆነ በሩታ ላይ ያው ታውቂያለሽ፣ ትንሽ እንቦጫጭቅሻለን። ዛሬ ጥሩ ነገር ስለሰራሽ ደግሞ እናሞጋሽሻለን። ይኸው ነው እንግዲህ ምን አደረገች መሰላችሁ? ሰሞኑን አብርሽ በንዴት ያው በቅናት ጭርጭር ጭርጭር እያለ ነበረ። ሩታዬ ያው አዲስ የሆነ ሸበላ ይዛ ነበረ። ሸበላ ብቻ ሳይሆን በቃ የሆነ አቃጥሎ የሚደፋ ነገር ነው ስላችሁ፣ ወኔው ምናምን ነገር እና እንደዛ ነገር ዛሬ ለምን ሩታ አንተን ምን ያክል እንደምታፈቅርክ እና ለአንተ አሁን ላይ ምን ያክል ቦታ እንዳላት ለምን እንደዚህ አድርገን አንፈትሻትም ትላለች ፅጌ እንግዲህ ሩታን ቤት ትቀጥራትና አብርሽ ጋራ ትገናኝና ይሄን ነገር ያሰበችው ማለት ነው እሺ ብሎ አብርሽ ተስማማ እሱ ምንድን ነው አንተ ሻንጣህ ይዘህ እኔ እወጣለሁ ከዚህ በኋላ በቃኝ ራሴን ህይወት በግሌ መሰረታለሁ፣ እመራለሁ ከዚህ በኋላ ከአንቺ ጋር መጨቃጨቅም አልፈልግም። ወደ ሌላ ነገሮች ውስጥ መግባት አልፈልግም። መሮኛል እንደዛ አይነት ህይወት። አንድ ቤት ውስጥ እየኖር ካልተነጋገርን ከተኮራረፍን ምንድን ነው የኔና የአንቺ ውጤቱ? ዝጋ በማለት እንደዛ እንደዛ ነገር በማለት እንግዲህ አሳምናት የምትልህን እንስማ የምትለውን እንስማ በማለት ጥጉ ናት። ይሄ ሁሉ ነገር የምታደርገው ማለት ነው። ከዛ አብርሽ ደግሞ ምንድን ነው ሴት የላከው ሞት አይፈራ አይደለም ይባላል። ለዛም ጥጉ የላከች ማለት ነው። ገብቶ ሻንጠውን ምናምን ምናምን ሸክፎ በስሊፐር ጫማ አብርሽ በቃ እወጣለሁ በቃ እመርሻለሁ ከአንቺ ጋር ያለኝ ህይወት አብቅቶለታል ምናምን ነገር ሩታን ማለት ለሩታ ነው እንደዚህ የሚላት። ሩታዬ የኔ እናት የኔ ሩህ ሩህ ድሮም እኮ አብርሽን ተወደዋለች፣ ታፈቅረዋለች፣ ብዙ ዋጋ የከፈለችለት ወንድ ነው። ነገር ግን ነገ በቃ እሷ እል ውስጥ የከተታት ምንድን ነው ሴት ቤት ይዞ መምጣቱ፣ ለዛውም የድሮ ኤክሱን ቤት ይዞ መምጣቱ በጣም አናዷታል፣ አበሳይቷታ ሁላችንም ሴቶች ብንሆን ያበሳጭ ነገር ነው እንደ ሴትነታችን። እንዴ ይሄ እኮ በክብራችን ላይ መረማመድ ማለት ነው። እና ያ ነገር ነው እንጂ ልውስጥ ያስገባት ሩታ። ሲጀመር ብዙ ነገር ችላ ያለፈች ናት። ተሰድባለ፣ ተረግጣለ፣ ብዙ ነገር ተብላለ። እንደ ሩታ እንደ አብርሽ እንደ ሃይሚ የተሰደበ ሰው አለ እንዴ? በእርግጥ ግን ለእነዚ መልስ አይሰጡም። ለስድብ መልስ አይሰጡም። በጣም ማደንቃቸው ነገር ቢኖር መልስ አይሰጡም። በቃ ቻይ ናቸው። እውነት እግዚአብሔርን በዛ አጋጣሚ ያደጋችኋለሁ። እና ያ ነገር ነው ልብ ውስጥ የከተታት እንዲህ ሩታ እምባ ተናነቃት። ኖኖኖኖኖ ኖ ኖ ኖ ኖ እኔ እስከ ዛሬ አንድ ቤት ሆነን ያላወራ ነው። እንዴት ዛሬ ምን አይተሽ ነው? ሻንጣ ሸክፌ ልውጣ ስላልኩ ነው? ምናምን ምንድን ነው ነገሩ? እንዴት ዛሬ ልትገለክ ትችያለሽ? አለ አብርሽ። ደግሞ ኖ አላወራሁም ዛሬ ላወራ እፈልጋለሁ፣ ልነግር እፈልጋለሁ ነገሮቹን ከጨረስን በኋላ ቢያንስ ትሄዳለች አለችው። ይሄ የሴት ልጅ ሞድ ነው ውዶቼ። እና በቃ እምባ ተናነቃት። ጥጉ የሌለ ተገረመች። በቃ ማለት ያልጠበቀችው ነገር ነው የሆነው። እንደዚ ሩታ እንደዚ ትሆናለኝ ባይተናነቃታ ለአብርሽ እንደዚ ጣፕር ክፍትላለኝ ብላ አልጠበቀችም። እኔ እንደሚመስለኝ ምክንያ ሩታ ጥጉ የሄደችበት መንገድ በጣም አሪፍ ነው። የምሬን ነው የሄደችበት መንገድ በጣም በጣም ይሁነት በጣም ስማርት ናት በዛ አጋጣሚ እና ከዛ በቃ ሩቲ ጥጌ በቃ ከዛ ጥጌ መጨረሻ ላይ ምናለች? አብርሽን ትወጅዋለሽ፣ ትወጅዋለሻ፣ ለምንድን ነው እምባ እንደዚያ ያቀረረው አይንሽ ትወጅዋለሽ ወይ አለቻት። ደህና ነሽ አለቻት ሩታ። ቤተሰብ ይሄ ፓርት በጣም ነው ያሳቀኝ። ከሚባለው በላይ በጣም ነው የሳኩት ቪዲዮውን ሳይ ማለት ነው። ደህና ነሽ ያላለችም ማይሩት ታየ። እንዴት ነው ማትወደው እንደዛ ተብሎ ይጠየቃል? ጥጉዬ፣ ጥሩ መንገድ ሄደሽ ሄደሽ ተወጀዋለሽ ወይ ተያታለሽ አብርሽን። አንቺ ራሱ እድል ብታገኘው ተወጀዋለሽ። ሲጀመር አብርሽ የሚወደድ ሰው ነው። የዋ ሀገር ሀገር ነው። ምን ይጎለዋል? ለምንድን አትወደው? ብዙ መስዋዕት የከፈለችለት ወንድ እኮ ነው። ስላናደዳት ነው ያልፈለገችበት ህይወት የገባችው እንጂ በጣም ነው የምትወደው። እንደዛ ብለች ትጠይቃታለሽ? ምን ጥያቄ አለው እንዴ! እና ዝም ብሎ ከበዶ ሚዳን በዋ ያቀራል። አረ ጥጉ ግን ተይ እንጂ፣ አስታራቂ አይደለሽ። እንዲ፣ እንደዛ ይባላል እንዴ? በሉ ታረቁ፣ ምናምን በቃ፣ አውርታችሁበት ስጨርሱ ጥሩኝ እኮ ነው ያለችው እንዶ ግን ጥጉ፣ ይመች የምሬን እውነት በጣም ነው ዛሬ አስደሰት ሺ አብርሽ እና ሩታ በእውነት ታረቁ እና ሳዩን እውነት ፍክት ብላችሁ ምናምን ነገር ኑ ለነስቴ እንደው እንደ ድሮው ማለት ነው እንደ ዝጠብ ምናምን ረበዛ የምር ይደብራል። እና ታርቃችሁን ነው ጥላታችሁን አሳፍሩ። ሌላው ነገር ደግሞ እንግዲህ እናወራበታለን። እሺ፣ ያው አብርሽ ከመንገዱ ቀርቷል። በነገራችን ላይ ሻንጣውን መልሷል። ወደ ሩም አስገብቷል። መልሶ ሻንጣውን ማለት ነው ይዞ የገባውን ሲቀጥል ደግሞ ሊወጣ አይደለም። ያው ሊፈትን የተደረገ ነገር ነው። ከጥጉ ጋር ስላወሩበት እርግጠኛ ነኝ ነገሩ ተስተካክሎ፣ እንደሚዋሩበት እንደሚፈታ፣ የሩታም እልህ እንደሚበርድላት፣ አብርሽም እንዲሁ በእንትን በመጸጸት ይቅርታ እንደሚጠይቃት በጣም በጣም ሙሉ ተስፋ አለኝ። ምክንያቱም ሰሞኑ እየተደረገ ያለው አብርሽን በጣም አስደንግጦታል። ከሚባለው በላይ ነው ያስደነገጠው። እሱ ብቻ ሳይሆን ሁላችንም አስደንግጦናል። ልጁ ይዛ የመጣችው ልጅ የሆነ ጀንታላ ነገር ነውና ስላችሁ የሆነ ቆፍጠንጠን ያለ ነው፣ ወንደ ወንድ ነው እና ያስደነግጣል። ሁላችንን ማስደንግጦናል። እንዴ ሩታ ምናምን ነገር ነው ያል ነው ማለት ያልጠበቅ ነውን ነገር የሚያስደምም ወንድ ነው ይዛ የመጣዩ። ስለዚህ እንኳን አብርሽን እኛንም አስደንግጦናል። የልጁ መምጣት ወደ ሩታ ህይወት በጣም የሚገርም ነገር ነበር የተፈጠረው። ግን ነገሮቹን እንዲስተካከሉ መስመር እንዲይዙ ስላደረሽ ፅጌ በጣም ነው የምናመሰግነው። በዛ አጋጣሚ ግን ተወጅዋለሽ ወይ ብለሽ አጠይቂያት። በጣም ነው የምትወደው እንዴ። ፅጌ ግን ጥሩ ጥሩ ሄደሽ፣ መጨረሻ ላይ እንደዛ ጥያቄ አይደረግም።